በማረቆ ልዩ ወረዳ በህዝብ ተሳትፎ በ500 ሚሊዮን ብር የሚገነባው የገራድ ቢመዶ አጠቃላይ ሆስፒታል የክልሉ ርዕሰ መስተዳደር ዶክተር እንዳሸው ጣሳው በመገኘት ግንባታውን በትናንትና ውለት አስጀምረዋል። ከለውጡ ወዲህ በማዕከላዊ ኢትዮጵያ ክልል የልዩ ወረዳነትን መዋቅርን ያገኘው የማረቆ ልዩ ወረዳ የወረዳውን ሁለንተናዊ የልማት እንቅስቃሴዎችን ለማሳለጥ በተለያዩ ዘርፎች ላይ አበክሮ የሰራ ይገኛል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሸው ታሰው በማረቆ ልዩ ወረዳ አካባቢ የተጀመሩ የልማት ስራዎች ተጠናክረው ይቀጥላሉ የሆስፒታል ግንባታው በልዩ ወረዳ አቅም የሚገነባ ቢሆንም ሁላችንም የራሳችን አስተዋጽኦ ማበርከት አለብን በማለት የክልሉ መንግስትም አስፈላጊውን ድጋፍ ያደርጋል ብለዋል እዚህ አካባቢ የጀመርነው የልማት ስራ ተጠናክሮ ይቀጥላል በደንብ ነው የምናግዛቸው ተጠናክሮ ይቀጥላል ዛሬ ዛሬ የምንጀምረው ሆስፒታል ምንም እንኳን በልዩ ወረዳው አቅም የሚሰራ ቢሆንም ሁላችንም የየራሳችንን አስተዋጽኦ እናረጋለን። በተለይም በተለይም የምስራቅ ጉራጌ ዞን አስተዳዳሪ እዚህ ያሉ ይሄ ሆስፒታል ተሰርቶ እስከሚያልቅ ድረስ ከነ አቶ ጀማል ጋር ሆነው ሆስፒታሉ የጋራቸው ነውና በገንዘብም በእውቀትም አስፈላጊውን እርዳታ ያረጋሉ። የማዕከላዊ ኢትዮጵያ መንግስትም ሁኔታዎች በፈቀዱት መጠን ይሄ ሆስፒታል ተጀምሮ እስከሚያልቅ ድረስ ከመንግስት በጀትም ይሁን ሌሎች ልዩ ልዩ በጀቶች በማፈላለግ ሆስፒታሉ በአጭር ጊዜ ተሰርቶ አገልግሎት እንዲሰጥና ለህዝቡ ተጠቃሚነት እንዲውል የበኩላችንን አስተዋጽኦ እናደርጋለን ከአካባቢ ማህበረሰብ ሰላምንና ልማትን ማጠናከር እንደሚፈልጉ የገለጹት ርዕሰ መስተዳድሩ አካባቢው የልማት ኮሪደር እንዲሆን ፍላጎት እንዳላቸውን በመግለጽ ማህበረሰቡ ጠንክሮ እንዲሰራ አሳስበዋል እናንተ በኩል የምፈልገው በአካባቢው የተጀመረው ሰላም ተጠናክሮ እንዲቀጥል ነው በአካባቢው የተጀመረው ልማት ተጠናክሮ እንዲቀጥል ነው ይሄ አካባቢ ከዚህ በፊትም ነግሬያቸዋለሁ የልማት ኩሪደር እንዲሆን እንፈልጋለን ብዙ ፋብሪካዎች ወደዚህ እንዲመጡ እንፈልጋለን። ብዙ ሆቴሎች ወደዚህ እንዲመጡ እንፈልጋለን። በቅርብ ርቀት የሚገኝ ቦታ ስለሆነ ምርቶች ከተመረቱ በኋላ ትንሽ ፕሮሰስ ተደርገው ወደ አዲስ አበባ ቅድም አስተዋቂው እንዳለው ጠዋት ተመርቶ ከሰዓት መርካቶ የሚሆኑበት ቦታ ስለሆነ ጠንክራችሁ እንድትሰሩ ጠንክራችሁ እንድትሰሩ አሳስባለሁ። ማረቆ ልዩ ወረዳ ዋና አስተዳዳሪ አቶ ጀማል አማሮ አጠቃላይ በሆስፒታሉ ግንባታ አጀማመር ላይ የነበሩ ሂደቶችን እንዲሁም አጠቃላይ ስለ ፕሮጀክት ስራው ገለጻ አድርገዋል። በመቻቻል የነበሩ ችግሮችን በሙሉ ሰላማዊ በሆነ መንገድ ለመፍታት ከፍተኛ ርብርብ ሲደረግ ቆይቷል። በተለይም በባለፈው ጥቅምት ወር መጨረሻ አካባቢ ጀምሮ ቀጠናውን ዘላቂ ሰላም ማድረግ የሚያስችሉ እቅዶችን በማዘጋጀት የክልሉ አጠቃላይ አስተባባሪ በወሰነው ውሳኔ መሰረት ኮሚቴው በመግባት ቀጠናውን ሰላም እንዲሆን ሰፊ ስራ ሲሰራ ቆይተው የክልሉ አስተባባሪ በተጨማሪ ከመጋቢት አንድ ጀምሮ ቀጠናው ፍጹም ሰላማዊ ማድረግ መቻል አለብን በማለት እየሰራችኋሉ የጥናት ሁሉንም በማስገባት ትልቅ ስራ እየሰራ እንደሆነ ይሄ ዛሬ የታደመው ከተለያዩ አካባቢ የሚመጣችሁ ሰዎች ቀጠናው ላይ ሲደረግ የነበረውን በቂ መረጃ እንዲኖራችሁ በማሰብ ነውእና ቀጠናው ሰላም እንዲሆን ሁሉንም ነገር የምስራቅ ጉራጌ ዞን አስተባባሪ፣ የማረቆ ልዩ ወረዳ አስተባባሪ፣ የኢንሴኖ ከተማ አስተባባሪ፣ የምስራቅ መስቃን ወረዳ አስተባባሪ፣ አጠቃላይ አመራሩ በሁለቱም ቀጠና ላይ ያለው ሰላም ከምንም ይቀድማል በሚል ውይይት በማድረግ ሰላማዊ በሆነ መንገድ ችግሩን ለመፍታት ትልቅ ስራ እየተሰራ ይገኛል። በዚህም መነሻነት እኛም እንደ መዋቅር ከዚህ በፊት በልዩ ወረዳችን አጠቃላይ ህዝቡ ሲጠይቃቸው ከነበረው ትልቅ ሜጋ ፕሮጀክት ውስጥ አንዱ የሆነው የዚህ ሆስፒታል ማስጀመር ነውና እኛም ይህን ስራ እየሰራን ጎን ለጎን የልማት ስራ መስራት አለብን ብለን መላውን ህዝብ በማስተባበር አጠቃላይ በልዩ ወረዳችን ውስጥ ያለው የመንግስት ሰራተኛ በማወያየት የአንድ ወር ደሞዝ በመስጠት ከተጀመረ በኋላ መላው አርሶ አደራችን፣ የከተማ ነዋሪን፣ ነጋዴውን መላውን ህዝብ በማስተባበር በተወሰነ ደረጃ ሀብት ካሰባሰብን በኋላ ቀጣይ ሀብት የማሰባሰቡን ነገር አጠናክሮ ለመቀጠልና መላው ህዝቡም እኛን የሚደግፉ ኃይሎችም እንዲደግፉን ባሰባሰብነው ሀብት ግንባታውን ማስጀመር ያስፈልጋል የሚል ውሳኔ በመወሰን ለዚህ ግንባታ የመጀመሪያው ጉዳይ ሚሆነው አጠቃላይ ሆስፒታሉ ምን አይነት ሆስፒታል መሆን መቻል አለበት ከሆስፒታሉ ስያሜ ጀምሮ ውይይት በማድረግ ለዚህ ሆስፒታል የምንሰበስበው ሀብት ጭምር የሚያስተዳድርበትን መንገድ በደንብ በመሰለ ሁኔታ በመወያየት ፕሮጀክት ጽህፈት ቤት በማቋቋም ራሱን የቻለ ፕሮጀክት ጽህፈት ቤት ሀብቱን የሚያስተዳድርበትና የምንመራበት መንገድ በመቅረጽ ነው እና የጀመርነው ዛሬ ለጀመርንበትም በመሰለ ሁኔታ በውይይትና በሰፊ ህዝብን በማሳተፍ በመሆኑ ዛሬ እናሆ ለምናስጀምርበት ወይንም ምስራቱን የምናይበት ቀን ደርሰናል። በጣም ዛሬ በአዲስ የተወለደበት ነው ብዬ ነው ማስበው። ዛሬ ለዘመናት እነቸገር የነበረበትን የብስራት ቀን ነው። ለማረቆ ወረዳ ዛሬ የሆስፒታሉን በህብረተሰብ ተሳትፎ በተወላጁ ለመስራት ከአጋር ጎረቤቶችም ጋር በመሆን ለመገንባት ህዝቡ በነቂሶ ወጥቶ በዚህ ባያችሁት መልኩ በጣም ባማረው መልኩ ሰው ደስታውን እየገለጸ ነበር። ለእኔም እንደ ህዝብም እንደ ሀገርም ተወላጅ ዳግም የተወለድኩበት ቀን ነው ብዬ ነው ማስበው። የሆስፒታል ፋይዳው በይዘቱ ብዙ ፋይዳ ነው ያለው። በማህበራዊ መሰረት ከጤና አኳያ የህብረተሰቡን የጤና አገልግሎት ተደራሽነትን ከፍ ያደርግልናል። መረጃዎች እንደሚያመለክቱት የዚህ የማረቆና አካባቢ ላይ ያለው የጤና የአገልግሎት ተደራሽነቱ 78 ፐርሰንት ነው። ይህንን ከፍ ያደርጋል ብለን እናስባለን። ሁለተኛ ደግሞ ይሄ ወረዳ ብቸኛ ከክልሉ ልንል እንችላለን፣ ማለት ብቸኛ ሆስፒታል የሌለ ወረዳ ነው። ስለዚህ ይህ ሆስፒታል መገንባቱ ፋይዳው ለማህበረሰቡ በማህበራዊ አገልግሎት በጤና ተቋማት ተደራሽነቱ ላይ ከፍተኛ ጥቅም ይሰጣል። ጀመር ይሄ ነገር ታሳቢ ተደርጎ እንትን ስል ህዝቡ ዛሬ አዲስ እንደተወለደ ነው ያሰበው። ምክንያቱም በልዩ ወረዳችን ሆስፒታል የለም፣ ያለው ጤና ጣቢያ ነው። በተለያዩ ምክንያት ከጤና ጣቢያ ደረጃ ከአቅም በላይ የሆኑ ችግሮች ሲያጋጥሙ በርካታ የህብረተሰብ ክፍሎች አጎራባች አካባቢ ሲሄድ የነበረው ጤናን በአካባቢያችን አግኝተን ይህንን እድል ማግኘታችን ለወረዳው ህብረተሰብ ለሁሉም አዲስ መውለድ ያህል ነው፣ ሰው ተደስቶ ያወጣው።